ወቾ ጉድ አለ ለባብሽ እመጣለሁ። ለማንኛውም ላይቡን ልክፈተው እና ለብሽ እመጣለሁ ብዬ ነው አተው ደህና ናችሁ ማ አረተው ግን ተው መጣ ሁሉ እሺ፣ ገባ ገባ በሉ። እስኪ ላይክ እያደረጋችሁ ገባ ገባ በሉ ቤተሰቦቼ፣ ዘመዶቼ፣ ወዳድ ወዳጆቼ፣ ሹክ ሲለይ ነው የገባሁት ማለት ነው። ቁጭ ብዬ እየተጫወትኩኝ እንትን አልነበረኝም ነበርኝም ተዘጋጅቼ አይደለም። ሹክ ሲለኝ እገባም ማለት ነው። እንሻላ ትንሽም ሰው ካገኘሁኝ እስኪ ትንሽ ላውራ ብዬ ነው ማሩተው አለይኩም ወራህመቱላሂ ወበረካቱሁ በድጋሜ ቤተሰቦቼ እንዴት ናችሁ ደህና ናቸው ወይ ከእኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ሚውት አድርጌው ነበር እስካሁን እና አለበስኩም ነበር ለዛ ነው ያልገባሁት አህልን እስ አህለን ብያለሁ አህለን ፊኩም ተፈደሉ ገባ ገባ በሉ እስኪ በላይክ ግቡ ሆ በላይክ ላይክ ገጨት እያደረጋችሁ ውድ ቤተሰቦቼ አብሽሩ በስሱ ሳትጎዱ በስሱ ገጨት ላይ ኳን እንኳ እያረጋችኋት እንሻላ እንዴት ናችሁ? ደህና ናቸው ያሌላ ከኛ ጋር ሁሉ ሰላም ነው። አዳዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ አድርጉልኝ፣ ላይክ ሸርም አድርጉት። ከሆናችሁ ደግሞ አህለም ብያለሁ እንኳን ደህና መጣችሁ። ዋው በላይክ ገጫችሁኝ። አንድ ሰው ገጨኝ። እና ደስ ይላል። በላይክ ግጭት ስትደረጉ መገጨት አይደለም፣ በቃ ደስ የሚል ግጭት ነውና ግጫት እና ለማንኛውም ዩቲዩብ አዲስ ህግ አውጥቷል። ሊሊ ይባላል። አክባሩ ያለው ሰው አለ። እሺ እስኪ አይ አንዳንድ ሰው ያሟል ኮሜንት አንብቤ ነው ለማንኛውም ልበሽ ለማንኛውም እንዴት ናችሁ ውዶች ደህና ናችሁ ወይ ሰላም ናችሁ ወይ አልহামዱሊላህ እኔ ሰላም ነኝ ሁሉ መልካም ነው ከኔ ጋር አልহামዱሊላህ ከናንተስ ጋር እንዴት ነው የስራ የስራ ሰው የሆናችሁ እንዲሁም ደግሞ ቀና ቀና ልብ ያላችሁ ተመልካቾች ገባ ገባ በሉ ስለዚህ አብሽሩ። ገባ ገባ ገባ ገባ ገባ በሉ፣ እስኪ እንደዚህ ሮጥ ሮጥ ይበል ቁጥሩ ማለት ነው። ላይኩም እንደዛው ስ ምንድን ነው ስልክ፣ የዛሬ ቀዣበሰ አላሁ አክበር። አይ እነሱ አስወጣኝ፣ ግን በቃ ነገ ይገዛልሻል። ምንድን ነው በሰላም ኧረ እባክሽ እባክሽ፣ ምን ብላ፣ ምንም አያስፈልግም። ሰላም ሰላም፣ እንዴት ነህ ማርኮል? ማርኮል እንኳን ደህና መጣ ማርኮል

እንኳን ደህና መጣ፣ ማርኮን ላይክ እያደረግ። ወአለይኩም ሰላም ወራህመቱላህ በረካቱ። አታጭሆማ አህለን ብያለሁ። እንኳን ደህና መጣ ወደ ቤት። አበቃ እረፍት። እሱ እንዳነካብኝ አዲስ ከሆንክ ለቤቴ ሰብስክራይብ አድርግልኝ፣ ላይክ ሸርም። ከቻልክ ተደማማሪ ከሆንክ ደግሞ እንትን ኮሜንት አስቀምጥልኝ የታችኛው ቪዲዮ ላይ። ስለዚህ ስትወጣ መልሳለሁ። ወይኔ ቢዚ አረከኝ ኮማሬ ስወጣ መልሳለሁ ማለት ነው። ማንኛችሁም አዲስ ዩቲዩብ የከፈታችሁ ልጆች ሰብስክራይብ ካደረጋችሁኝ ኮሜንት አስቀምጡልኝ ማለት ነው እንዳገኛችሁ በኋላ ስወጣ እንድመልስ

እሺ አውበከር እያወራ ነው። እያወራሁ ነው ያው፣ እዚህ የግሎሪ ስለነበር ሚዩት አድርጌ ድምፁን አጥፍቻው ነው ቴሌቪዥኑ ቀንሽልኝ፣ ደግሞ እና ለዛ ነው አወራለሁኝ። በኮሜንት የሚያወራኝ ካገኘሁ አወራለሁኝ። አህለም ብያለሁኝ። አመሰግናለሁ ስለጎበኘህኝ እና አህለም ብያለሁኝ። ተው ባባ

እና አለሁኝ። ስለ ዩቱብ የምታውቁ ደግሞ እስኪ ስለ ዩቱብ አንዳንድ አክባር ንገሩ ማለት ነው። እውቀቱ ያላችሁ ወይም ልምዱ ያላችሁ ወይም ደግሞ አንብባችሁ እንትን የምትሉት ካላችሁ እስኪ ልምዱ ያለው ያካፍለኝ። አለ ልምዱ ካላችሁ። ያው የመደማመሪያ ሰዓት ነበር፣ አምሽቼ ነው የገባሁት። መደማመሪያም ርዕስ ያላረኩም ዛሬ ማለት ነው እና እንሻላ ያው የዩቲዩብን ነገር ስሰማ ነው ጉድ በሉ እያልኩ የገባሁት። ለማንኛውም ያው ዩቲዩብ እንግዲህ ሀሳቡን ወይም ደሞ እንትኑን ምንድነው ህጉን ስለሚቀያይር ይሄም ህግ ይቀየራል ብዬ ተስፋለኝ። ለማንኛውም እኔ ያን ያክል የሚያስጨንቀኝ ዩትዩብ የለኝም። ግን ሁሉም ማንኛውም ሰው ከታች ጀምሮ የሚለፋው ወደፊት እላይ ደርሳለሁ ብሎ ነው። እንደማንኛውም ሰው ተስፋለኝ። ምናልባት ተመቻችቶልኝ። ትክክለኛ ስራ አድርጌ ሲይዘው እጠቀምበታለሁ ብዬ አስባለሁ ያኔ ተስፋዬ እንደዛ ነው የጀመርኩበት ወይም እምደክመው እንደዛ ነው እና እንሻላ ግን ያን ያክል ረፍረፍረፍ እንዴ ያን ያክል አሁን ላይ እየተጠቀምኩበት ስላልሆነ ብዙ መነጋገሪያ አይሆንም በእኔ ላይ ግን ያው ለሁሉም በጣም ብዙ የሚሰሩበት አሉ ብዙ የሚሰሩበታሉ ለእነሱ ግን ይሄ ነገር በዚህ ከቀጠለ ትንሽ ከበድ ይላል እና ሀሳቡን እንግዲህ ህጉን የሚቀይራለህ አድርገው። አበከር በሰላም ነው፣ እንትንህን እያጠፋህ ነው። ሜሴጅ ኮሜንት እየጠፋ ነው። ከእናንተ ይሆን የምታጠፉት? እንግዲህ የኔ እያጠፋ ይሁን አላቅም፣ ግን እየጠፋ ነው እና ለማን አራ ቢስሚላ። ዛሬ ዛሬው ደሞ ላይቭ ምን ጉድ ነው! ላይክም እያነሳ ነው፣ ኮሜንትም እያነሳ ነው። ስለዚህ ዛሬም መንቅሮ ሊያስወጣኝ ነው ማለት ነው ዩቲዩብ። በቃ አልሆነልኝም፣ እኔ ላይቭ አልሆነልኝም ነቅሎ ነው የሚጥለኝ። ምክንያቱም ምን እንደው አልገባኝም? አልገባኝ እና ታዲያ እንዴት አያረግም፣ ላይኩን ያነሳል፣ ኮሜንት ያጠፋል። ዩቲዩብ ነው ማን ነው ማን ነው? ዛሬ ደግሞ ላይኩንም እያነሳ ነው ኮሜንትም እያጠፋ በራሱ ለምን አላውቅም። አሁን ነቅሎ ያወጣኛል ማለት ነው። አዲስ ጋ ወጣ እንዴ? እንጃ። አዲስ ጋ ብዙ ምን ተናንደለ ያኔ ብዙ የጎደሉት ነገሮች መመሪያዎች ስላሉ ለዛ ይመስለኝ ይዞናል ንሄጅ እሺ ውድ ቤተሰቦቼ ልወጣ ነው ማለት ነው። ዛሬ ደግሞ ያው ነቅሎ ማውጣቱ አይቀርም፣ እስከዛ አልቆየውም፣ ልውጣኔ ማለት ነው። ምክንያቱም ላይኩን እያነሳብኝ ነው፣ ኮሜንት ከስር ከስር እያጠፋብኝ ነው። ችግሩ ምን እንደሆ አልገባኝም። ዩቲዩብ ጋር ምንም አልተስማማንም። መስተካከል ያለበት ነገር ይኑር አይኑር በኋላ ላይ ይስተካከላል፣ በሚል ብዙ እየለፋው እየደከምኩ ይመስለኛል። አሁንስ የግድ አጋዥ ያስፈልገኛል። በቃ ምንም አማራጭ የለኝም። ዞሮ ለወጣ ነው ማለት ነው። ስም የተከታተላችሁኝም አመሰግናለሁ። ጀዛኩሙ ላሁ ኸይረን። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክም አድርጉት። እንግዲህ ካላነሳው ማለት ነው ስወጣ። ለማንኛውም በዚሁ ይበቃኛል። ባይ ባይ።